አድማጭ ተመልካቾች እንደምናረፈዳችሁ በሁለተኛው የዜና ወጃችን የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በጎጃም በተደረገ ከፍተኛ ውጊያም የአገዛዙ ጦር መሪ ኮሮኔል ጌዲዮን በፋኖ ኃይሎች መደምሰሱ ተረጋገጠ። በጎጃም ምድር ይህ አስራ አራተኛ የአገዛዙ ኮሮኔል ነው ሲደመሰስ። ከባህር ዳር ሞጣም ዋና አገራዊ መንገድ ላይ በተደረገም አንቀጥቅጥ ውጊያም የፋኖ ኃይሎች የብልጽግናን ጦር ድባቅ መምታታቸውም ተረጋግጧል። ወሳኝ ቦታንም ተቆጣጥረዋል። በዝርዝር ተሰሙታላቸው። በሌላ በኩል የጎንደር ፋኖም በሱዳን አዋሳኝ ላይ የምትገኘዋን ወሳኝ የጦር ስትራቴጂክ ስፍራ መቆጣጠሩ ተሰምቷል። ቱምቱ የተባለው የሱዳን አዋሳኝ ድንበር አካባቢም የምትገኝ ስፍራም በፋኖ ኃይሎች ቁጥጥር ስር መግባቷ ተረጋግጧል። ከዚህ በተጨማሪ የፋኖ ኃይሎችና የአገዛዙ ጦር በተለያዩ አካባቢዎች ከፍተኛ ውጊያም አድርገዋል። መረጃውን በዝርዝር እንመለከተዋለን። በደሴ ከተማ ዙሪያ ሰደድ እሳት ስለመነሳቱ እንዲሁም ከአዲስ አበባ 100 ኪሎ ሜትር ርቀት ላይ ስለታዩት እጅግ ቁጥራቸው የበዙት የፋኖ ታጣቂዎች አገዛዙ ላይ ስለፈጠሩት ድንጋጤም በመረጃ ሰዓታችን ከሚዳሰሱ ጉዳዮቻችን መካከል ናቸው። በኦሮሚያ ክልል የታፈሱ ወጣቶች ጣራ ገንጥለው መውጣታቸውን ተከትሎም ከፍተኛ ተኩስ እየተሰማ ነው። ጄዋር መሐመድ የአገዛዞን የአፈሳ ገመናም እየገለጠው ነው። በመረጃ ሰዓታችን የምታደምጡት ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርስተ ዜና እያደመጣችሁትን መረጃም ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እንዲሁም ማሳብ አስተያየታችሁን እንድሰጡ እየጠየቅን እየጠየቀን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። ሚያዚያ 19 2017 ዓ.ም እንኳን ለዳግመ ትንሳኤ በዓል በሰላም አደረሳችሁ እያልኩኝ በቀጥታ ወደ ጦር ግንባር መረጃዎች ከማለፈ በፊት በብልጽግና የበዓል ሰሞን ፖለቲካ ድራማ ጋር የምትያያዝ አንድ አጠር ያለች ትንታኔ ላድርሳችሁና በቀጥታ ወደ ጦር ግንባር መረጃዎች ያልፋሉ። አሁን ላይ በብልጽግና ዘመን አመት በዓል ሲደርስ ለኢትዮጵያውያን ጭንቀት ነው። በዓሉ ሲከበር የሚያስፈልጉ ጉዳዮች አሉ፤ ስጋ፣ እንቁላል፣ ቅቤም ወዘተም አብዛኛው ኢትዮጵያዊ እነዚህን ማሟላት አይችልም። አይደለም ለአመት በዓል ቀርቶም በአዘቦት ቀን እንኳን ኢትዮጵያውያን በቀን አንድ ጊዜ በልቶ ማደር የሚቸገሩባቸው አካባቢዎች እየተሰሙ ነው። መገበያያ ገንዘብ ብሮም መግዛት አቅሙ በእጅጉም ተዳክሟል። በዓል ሲደርስ ለልጆች ልብስ፣ ለበዓል የሚያስፈልጉ እንደ ዶሮም፣ እንደ ቅርጫ፣ እንደ እንቁላል ከየት አምጥቼ ልግዛ በሚል ወላጆች በጭንቀት ያሳልፋሉ። ሰሞኑን ዶክተሮች ሰባት ዓመት ተምረን፣ ጊዜያችንን አባክነን ተምረን ራሳችንን ማስተዳደር አልቻልንም፣ አፍረናል ሲሉ ጥሪ አቀርበዋል። በማህበራዊ ሚዲያም እንደተመለከት ነው ደግሞ አንዳንድ ዶክተሮች የሕክምና ስራችንን ለቀናል ሲሉም ጋውናቸውን ሲያወልቁና ሲሰቅሉም ታይተዋል። ዓለም ላይ ከፍተኛ ተከፋይ የሚያደርገው ሕክምና ኢትዮጵያ ውስጥ ግን አንድ ዶክተር ራሱን ማስተዳደር አልቻለም፣ እንኳን ቤተሰቦቹን ሊረዳም ምን ያክል ኢትዮጵያም ከላይ እስከ ታች ሕዝቡ በኑሮም እየተሰቃየ እንዳለ ነው ይህ መረጃም የሚያሳየው አንድ ዶሮ 1400 ብር ገብቷል። እንቁላል ጨምሯል። ሽንኩርትም እንደዚያው ጣራ ነክቷል። አብይ አህመድ ዶሮ አሰራራችንን ልንቀይር ይገባል፣ ኢትዮጵያ ውስጥ ዶሮ ወጥ እየተበላ ነው ይባላል፣ ነገር ግን ዶሮውን ሳይሆን የምንበላው ሽንኩርቱን ነው ማለታቸውም ይታወሳል። ሽንኩርት በላላችሁ ያልኩት ከልቤ ነው። ሽንኩርት እየበላችሁ ነው ዶሮ የምትሉት እንጂ ዶሮማ አንድ እኮ ለአንድ ሰው አይደርስም። በአመት መቶ ሀያ ሚሊየን ዶሮ ብናመርት አንዳንድ ደርሰን ነበር። አሁን ግን 80 የምናመርተው እናመርተው ስለዚህ ትንሽዬ ስጋና ብዙ ሽንኩርት የተካፈልን ነው። ዶሮ በላን የምንለው ማለት ነው። አብይ አህመድ በወጣ አሰራርም ገብተው ባህልን እንዲህ ሲያጣጥሩ ይሰማሉ። እንዲሁም በአንድ ወቅት አብይ አህመድ ቅጠል መሰል አትክልት ይዘው ሁልጊዜ ጤፍ ተወደደም እየተባለ ይወራል። እንጀራ ብቻ መብላት አያስፈልግም፣ ቅጠሎችን መመገብ ያስፈልጋል። ይህንን ቅጠል ጨው ብቻ ጨምረን ቀቅለን መመገብ ነው ማለታቸውም ይታወሳል። አብይ አህመድ ዳቦ በሙዝ ብሉም ማለታቸውንም ማስታወስ ያስፈልጋል። ዳቦ ከተጋገረ አቡካዶ ካለ ፓፓያ ምን እንፈልጋለን ዳቦና ሙዝ እንበላለን። እንሮጣለን። የግድ አይደለም እኮ እንጀራ በወጥ መብላት። ሚበላ ነገር ካለ አማራጭ ነው የምንፈልገው እንጂ የግድ እንጀራ በውጥ መሆን የለበትም። ሰውየው የሀገር መሪም አይመስሉም ይላሉ የፖለቲካ ተንታኙ። የወጥ አሰራር ገብተው ይዘላብዳሉ። ዳቦ በሙዝ ብሉ፣ ቅጠል በጨው ቀቅላችሁ ብሉ ሲሉ ምን ማለታቸው ይሆን? ጤፍ ተወደደም አትበሉኝ፣ ዶሮ ተወደደም አትበሉኝ፣ ስንዴ ተወደደም አትበሉኝ፣ ዝም ብላችሁ ዳቦ በሙዝ ብሉ እያሉን ይሆን ብሎም መጠየቅ አስፈላጊ ነው። ኢትዮጵያ በዓለም ላይ የድሆች ድሃ ተብላ ስሟ በቀዳ ተቃዳሚነት ሰፍሯል። በብልጽግና አባባል ደግሞ ህጋዊ ድሃ ሆናለች ኢትዮጵያ። አብይ አህመድ አመት በዓል ሲደርስ ቤተ መንግስት ማዕድ ማጋራት ብለው ስም ሰተው አቅመ ደካሞችን ይመግባሉ። ቁጥራቸው ሀምሳ አይሆኑም። ይህ ስራ የእሳቸውም አይደለም። ያው ገጽታ ግንባታ መሆኑ ነው። ዋናው ጥያቄ መሆን ያለበት እሺ፣ በአመት በዓል ቤተ መንግስት ሄደው በዓሉን አሳለፉ። በንጋታው ወዴት ትሄዳሉ? ነገ ሰኞስ ምን ይበላሉ? ማንስ ይመግባቸዋል? ጠቅላይ ሚኒስተሩ ለዚህስ መልስ ይኖራቸው ይሆን? በርካታ ፖለቲከኞች አብይ አህመድ ሆይ የኢትዮጵያ ህዝብ ችግር የሚፈታው እርሶ ስልጣን ሲለቁ እንጂ እርሶ ቤተ መንግስቱን ሲያድሱ አሊያም ሐምሳ ሰው ሰብስበው ምግብ ሲመግቡ አይደለም ሲሎም ይናገራሉ። ከሰሞኑን የተባበሩት መንግስታት ባወጣው መረጃ 15 ሚሊዮን የኢትዮጵያ ህዝብ የከፋ ረሃብ ላይ ሊወድቁ መሆናቸውንም ዘግቦ ነበር። የአብይ አህመድ መንግስት ግን ቅንጡ መንግስት እየገነባም ከበር ቻቻ እያለ ነው። በሌላ በኩል ደብሊውሲሲ የዓለም አቀፍ አብያተ ክርስቲያናት ምክር ቤት መግለጫ ወጣ። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በገደብ ከተማም በቅርቡ በደረሰው የሰው አልባ አውሮፕላን ጥቃት በዜጎች ላይ እየደረሰ ያለው አሰቃቂ አደጋም በእጅጉ እንዳሳሰበውም ገልጿል። ተቋሙ በኢትዮጵያም የተፈጸመውን የሰው አልባም አውሮፕላኖች ጥቃት አውግዟል። ሴቶችና ህፃናትን ጨምሮ ከመቶ በላይ ንጹሐን ዜጎች በአደገኛ ደረጃ ትምህርት ቤት ለማህበረሰብ ተግባራት በተሰበሰ በተነሳውበት ወቅት መገደላቸውንም ተዘግበዋል። ይህ አሰቃቂ ድርጊት በቅርብ ወራት ውስጥ እየጨመረ ከሄደው አውዳም የሆነም ሰው አልባ አውሮፕላን ጥቃት በሰላማዊ ሰዎች ላይ ያነጣጠረ ነው ሲልም ተቋሙ ተናግረዋል። የዓለም አቀፍ አብያተ ክርስቲያናት ምክር ቤት በሲቪል ሰዎች በሚኖርባቸው አካባቢዎች ላይ የሚደርሰውን ጥቃት በእጅጉም እናወግዛለንም ብሏል። ተቋሙ ዓለም አቀፉን የሰብአዊነት ሕግጋት ባልተከተለ መልኩ ዜጎችን የዜጎች በድሮን መጨፍጨ እንዳሳሰባል መሆናቸውም ተናግረዋል። ሁኔታው ጥልቅ የሞራልና የስነ ምግባር ጥያቄዎችም ያስነሳልም ሲሉም የኢትዮጵያን መንግስት ጥያቄ ውስጥ አስገብተውታል። በኢትዮጵያ እየተከሰቱ ባሉ ግጭቶች ውስጥ ያሉ ሁሉም ተዋጊ አካላት ዓለም አቀፍ የሰብዓዊ ህግጋትን እንዲያከብሩ፣ በሲቪሎችና በሲቪል ማህበረሰባት ላይ ከሚደርሱ ጥቃቶች እንዲቆጠቡና አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲያደርጉም እንጠይቃለን ሲሉም ማሳሰቢያ ሰጥተዋል። አሁን የዓለም አቀፍ ተቋማት እንዲሁም የዓለም አቀፍ ሚዲያዎች ሁሉ ጆሯቸውንና አይናቸውን ወደ አማራ ክልል አድርገዋል። የአብይ አህመድ መንግስት በእጅጉም እየተጋለጠ ነው። አሁን በቀጥታ ከጦር ግንባር ወደ ተሰሙ ሰበር ዜናዎች ያለፋሉ። ሰበር ዜና፣ ኮሎኔል ጌዲዮን ተደመሰሰ። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ጥምር ጦር ከሰሞኑን በሰሩት አስደናቂ ኦፕሬሽን ከ63 በላይ የአብይ አህመድ ወራሪ ቡድን ሄማላ ቀበሌ ላይ መደምሰሳቸውን ማስታወቃቸው ይታወሳል። ከዚህ ውስጥ ደግሞም አንድ ኮረኔል መደምሰሱን ነው ዛሬ የተረጋገጠው። የዚህ ኮረኔል ስሙም ኮረኔል ጌዲዮን ይባላል። እንዲሁም ከወርቅ ሜዳ የመጣም አንድ ሻለቃ መሪን ጨምሮም አዋጊ አመራሮች ተደምስሰዋል። ጎጃም ላይ አስራ አራተኛው ኮረኔል መሆኑ ነው ሲደመሰስ። እዚሁ ጎጃም ላይ ስንቆይ ከባህር ዳር ሞጣም አገር አቀፍ አስፋልትና መንገድ የብልጽግና ሎጂስቲክ መንቀሳቀሻም ማመላለሻ መሆን የለበትም በማለት ከአንድ ዓመት በላይ መብረቆም የተቆጣጠራትን ከባህር ዳር ሞጣም ዋና ሀገር አቀፍ አስፋልት መስመር ጥሼም በአቋራጭ ከባህር ዳር ሞጣ ገባለሁ ብሎ በማቀድ ከባህር ዳርና ከአዴት ኃይል በማሰባሰብ በሜካናይዝድ ጦር በመታገዝና ጨለማን በመጠቀም በሌሊት ወደ ጎንጅ ገርገራ ተጠግቶ ያድረው የብልጽግና ኃይል ተጠግቶ ማደሮን መረጃ የነበራቸው የፋኖ ኃይሎች ንጋት ላይ ገርገራ ቆሎ መሸ መቀመጫ አስተሪውና ዘማ ከተባሉ ከተሞች ለከበባ እንዲመች ዘው ብሎ እንዲገባ በማድረግ ሁለተኛ ተፈራ ዳምጤ ክፍለ ጦሮች፣ እንዲሁም የመብረቁ ብርጌድ አራተኛ ሻለቃና ኮማንዶ ዩኒት፣ እንዲሁም የዮሐንስ ዓለማየው ብርጌድ ከንጋት ጀምሮም በወሰዱት ከፍተኛ የመልሶ ማጥቃት ዘመቻ የብልጽግና ጦር ከበባ ውስጥ በማስገባት ባልመጣው ምን አለም ምን ቀን ጥሎኝ በዚህ መጣው ስኪል ድረስ በከፍተኛ መብረቃ ጥቃት ሲያስጨንቁት ውለዋል። አስተሪዮ ዘማ ከተባለው አካባቢም በከበባ ከፍተኛ የምትገጥሞት ብዙ 23ቱም ከጥቅም ውጭ ሆኖበት ከምት የተረፈውም ሞጣ ሳይደርስ ከመጣበት ወደ አዴት ተመልሶም ሩጧ አምልጧል። እየሩጥ የነበረውን የብልጽ ግናን ጦረም ለማስቀረት ከአስተሪዮ እስከ ጎንጅ ገርግራም ገረገራ 21 ኪሎ ሜትር ድረስ ኃይላችን ቢከተለውም ከሩጫቸው ልምድ አኳያም ሊደረስባቸው አልተቻለም ሲሉ የፋኖ ኃይሎች ገልጸዋል። በሌላ አቅጣጫ ከግንዳይን ቀራኒውም ኃይል በሚያ ወደ መብረቁ ብርጌድ ሁለተኛ ሻለቃ አይጠፈዘር አካባቢም ለከበባ ተንቀሳቅሶ የነበረው የብልጽግና ጦር ተረፍርፎ የተረፎም ተርገብግቦም ወደ መጣበት ተመልሷል ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ አስር አድማ ብተናና አስር ሚሊሻ በድምሩ ሃያ ጦር የአማራ ፋኖ በጎጃምን ተቀላቀለም። አረጋ ከበደ የተማመነበት ጦር ፍርስርሶም እየወጣ ነው። ዋና ሳጅን አለማየው ሊየውና ረዳ ሳጅን ታዘበ ገርሉ ጉንቻ ጥምር ጦር ሻምበል መሪ ሲሆኑ የሚመሯቸውን አስር አባላት ከነትጥቃቸው አስተባብረው አስተባብረው የአማራ ፋኖ በጎጃም አረንዛ ጉንቻ ብርጌድን ተቀላቅለዋል። በተመሳሳይ አስር ሚሊሻ የአብርጀት ብርጌድን መጠናከር ተከትሎም የጁቤ ከመሸገው የአብይ አህመድ ቀለብተኛ ቡድን ከድተው በትላንት ምሽት ፋኖን ተቀላቅለው አድረዋል። ይህ በእንዲህ እንዳለም የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር አንበሱ ሶቹ የነጋሽ ብርጌድ ነበልባሏ የኩምብር ሻለቃም በዛሬው ዕለት በብልጽግና ሰራዊት ላይ ከፍተኛ ኪሰራም አድርሰዋል። የብልጽግና ጦር ከጃዊ ከተማ ወደ ኩምብር ቀበሌ በኦራል ተጭኖ ሲገባ ደፈጣ በመያዝ ሙትና ቁስለኛም እንዳደረጉት ነው የመረጃ ምንጮቻችን የገለጹት። ይህ በእንዲህ እንዳለም ወደ ጎንደር ግንባር ስናልፍ የአማራ ፋኑ አንድነት በጎንደር በሱዳን አዋሳኝ የምትገኘውን ቱምቱ የምትባለውን ስትራቴጂካዊ ከተማም የአማራ ፋኖ አንድነት በጎንደር መይሳው ካሳ ሁለተኛ ኮር ተቆጣጥሯታል። ይህች ቦታ ከፍተኛም ስትራቴጂካዊም ወታደራዊ ቦታ መሆኗም ይነገርላታል። በሌላ በኩል የአማራ ፋኖ አንድነት በጎንደር የሜጀር ጀኔራል ውባንታባተም አንደኛ ኮር ጣና ገላውዲዮስ ክፍለጦር ክፍለ ጦር ዛሬም እንደ ትላንቶም በደራ ወረዳም አምባሳሜን ከተማ ላይ በመግባት የብልጽግናን ጦር ሲያንበረክክና ሲደመሰስ እንደዋለ ተሰማ። ይኸውም የራሱን አቅም በውል የማያውቀው የብልጽግና ጦር ፋኖን ማፈንናም ማጥቃት እያደረግኩኝ ነው በሚል ግንዛቤ ወደ ፎገራም ወረዳም ጉርንባ አቅጣጫም ሲገባም አፈርድሜ በልቶ በሩጫ እግሬ አውጭኝ ብሎ ወደ መጣበት ሲሮጥ፣ ግማሾቹ የጣና ገላውዲዮስ አናብስቶች አምባሳሜን ከተማ በመግባት የአማራ ብልጽግና ፖሊስ አርማ ብተናና ሚሊሻን ደምስሰው ከተማዋን ሙሉ በሙሉ በመቆጣጠር የብልጽግና ተቋማትን አገልግሎት እንዳይሰጡ በማድረግ የሚፈልጉትን መረጃ ሙሉ በሙሉ ይዘው መውጣት እንደቻሉ ነው የተነገረው። በሌላ በኩል ከሰሞኑን ከሸዋ ምድር ከአዲስ አበባ መቶ ኪሎ ሜትር ርቀት ላይ ብልጽግና ያልጠበቀው እጅግ ቁጥር የበዛም የፋኖ ኃይሎች መታየታቸውን ተከትሎ ብልጽግናም ከፍተኛ ድንጋጤ ውስጥ መግባቱ ተነገረም። ይህ የምትመለከቱት ባቡር አሊያም ደግሞም ረጅም ርቀት የሚሄድ የሩሲያ ጦር አይደለም። ከአዲስ አበባ መቶ ኪሎ ሜትር ርቀት ላይ በሰልፍ እየተንቀሳቀሱ ያሉ የፋኖ ኃይሎች ናቸው። ይህ ኃይል በአራት ኪሎም ከፍተኛ ድንጋጤን እንደፈጠ ሲያራነው የተነገረው። በሌላ በኩል የእሳት አደጋ በደሴ ከተማ ዙሪያ ተነሳ። በደሴ ከተማም አዝዋ ገደል ከቦርከና ወንዝ በላይ ደመና ጨፌ ተራራ ሰደድ እሳት ተነስቶ እየሰፋ የመጣ ሲሆን ሰደድ እሳቱን ለመቆጣጠር ርብርብ እየተደረገም ይገኛል። ነገር ግን አሁን ስቱዲዮ ከገባን በኋላ በደረሰን ሰበር መረጃ በደሴ ተነስቶ የነበረውን የእሳት አደጋ በቁጥጥር ስር መዋሉን እየተነገረ ነው። በደሴ ከተማም አዝዋ ገደል ተራራ ላይ ተከስ ተከሰቱ የነበረው የእሳት አደጋም በቁጥጥር ስር ስለመዋሉም የመንግሥት ምንጮች ተናግረዋል። የደሴ ከተማ አስተዳደር አገልግሎት ጽፈት ቤት ኃላፊም አቶ አስራት እንደተናገሩት እሳቱ በጸጥታ አካላት፣ የከተማ ነዋሪዎች፣ የመንግስት አመራርና ወጣቱ በአጠቃላይ ከስድስት መቶ በላይ የማህበረሰቡ ክፍል ባደረገው ርብርብ በቁጥጥር ስር ሊውል ችሏልም ሲሉ ተናግረዋል። በሰው ላይና በንብረት ላይ የደረሰ ጉዳትም እንደሌለም ተናግረዋል። አሁን የቀረው የቀሩ እሳቶችን የማጥፋትና የመለቃቀም ስራ ነው ሲሉም ተደምጠዋል። በመጨረሻም ጀዋር መሐመድ የአገዛዙን ገበና መግለጡን ቀጥሏል። ወታደራዊ አፈሳና የወጣቶች ግዢም ቢዝነስ ሲል አቶ ጀዋር መሐመድ የመንግስትን የአፈሳም ገበና ገልጦታል። ወጣቶችን በግዴታ ማፍሶም ለውትድርና መላክ ሰሞኑን በኦሮሚያ ክልል በአዲስ መልኩም እየተከናወነ ነው ሲል ጀዋር መሐመድ ተናግሯል። እያንዳንዱ የቀበሌ አመራር ከሁለት እስከ ሰባት ወጣት የማቅረብ ግዴታ ተጥሎበታል፣ የሚለው ጀዋር ከዚህም የተነሳ ወጣቶችን ከጎዳና

ሁልቤት ወዘተም አግኝቶ ለማፈስ የሚደረገው እሽቅ ድድም ተጧጡፏል። በአፈሳው የተደናገጡ ወላጆች ልጆቻቸውን ከትምህርት ቤት በማስቀረት ለመደበቅም ተገደዋል ሲል ጀዋር መሐመድ ተናግረዋል። ይህ ሁኔታ በጎዳናዎችና መዝናኛ ቦታዎች የወጣቶች እጥረትም እንደፈጠረ ነው የተናገረው። ሆኖም ወጣቶችን አግኝቶ ኮታውን መሙላት ለአቃተው አመራር ወይንም የተያዘበትን ልጅ ማስለቀቅ ለፈለገ ወላጅ መፍትሄ የሚሆነው ቢዝነስ ብቻ ነው ሲል ጀዋር መሐመድ ይናገራል። ይኸውም ከትውልድ ቀያቸው ራቅ ወዳለ ቦታም ፈልሰው በቀን ስራና ጎዳና አዳሪነት ላይ የሚገኙ ወጣቶችን መግዛት ነው ይላል ጀዋር መሐመድ። ደላሎች እነዚህ ወጣቶች አስቀድመው ስራ እናስይዛቸዋለን በሚል አባብለው ሰዋራ ቦታ ላይ በአፈና መልኩም ያቆያቸዋል። ከዚያም ኮታ ለጎደለበት አመራር ከአርባ ሺ እስከ መቶ ሺ ብር በማስከፈል አሳልፈው ይሰጣሉ። በተመሳሳይ መልኩ ልጅ የተያዘበት ወላጅ ከቀበሌ አመራር ጋር በመደራደር ከመቶ እስከ 300 ሺህ ብር ከከፈለም ልጁ ተለቆ ከደላላ ከሚገዙት አንዱ ይተካል ሲል ጀዋር መሐመድ በመንግስት እየተሰራ ያለውን ቢዝነስ አጋልጧል። በዚህ አላበቃው ጀዋር መሐመድ በአርሲ አሶሳ ከተማ ለግዳጅ ውትድርና በመንግስት መጋዘን ውስጥ በር ተዘግቶባቸው የነበሩ ከ400 በላይ ልጆች በላይ መጋዘኑን ሰብረው በመውጣታቸው የአሶሳ ከተማ በሚሊሻዎች ተኩስ እየተናጠች ነው ሲልም አንድ አጠር ያለች ቪዲዮም አጋርቷል። ጀዋር መሐመድ የመንግስት ገበና በዚህ መልኩም እየገለጠ ነው። አድማስ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር